አይ ሰላም ሰላም ውድና የተከበራችሁ በመላው ዓለም የምትኖሩ የተድራያ ቤተሰቦች እንደምን አላችሁ? እኔ ያለው ፈጣሪ ይመስገን። ከሁለት ቀን በፊት በሰራት ቪዲዮ ብዙ ሰው አይቶታል። ብዙ ኮመንት ስትጽፉ ነበረ፣ ፈጣሪ ማርህ እያላችሁ ብዙዎች ጥሩ ጥሩ ኮመንት ስትጽፉ ነበረ። ከልብ ነው ማመሰግነው። እኔ የምጠቀመው መድኃኒት ከነበርኩበት ወደዚህ ያው እንዲሻለኝ ያደረገኝ መድኃኒት ከፈለጋችሁት አሳያችኋለሁ ብዬ ነበረ ያው ዛሬ ጀላችሁ መጥቻለሁ። ከመጨረሻው አብራችሁ ጠብቁ። ከዛ በፊት ግን ፊቴ ላይ ምች ከመታኝ በኋላ አረቦቹ ሲያስመጡልኝ የነበረ መድኃኒት አሳያችኋለሁ። ነገር ግን አሁንም ጥንቃቄ ማድረግ ያለባችሁ ወንድሞች፣ የምንመሰላችሁ ምንም ፍታችሁ ብበላሽም ጥቋቁር ነገሮች ብወጣችሁም ከቻላችሁ ለአረቦቹ ሕክምና እንደወስዷችሁ መጠየቅ ካልሆነ ደግሞ እንደዚህ የምታቁት ሰው መዳንቱ ጥሩ ነው ወይ? እንዴት ነው አጠቃቀሙ? በደንብ ጠይቃቸው ብትጠቀሙ አሪፍ ነው። ዝም ብላችሁ ልክ እንደኔ አረቦች ያመጡት መዳንት ብትጠቀሙ በጣም ብዙ ጉዳት አለው። እንዳትጎዱ ለማለት ነው። አረቦቹ ሲያስመጡልኝ የነበረ መድኃኒት፣ ምን አይነት መድኃኒት ነው መድኃኒቱ፣ ስለፊት ነው ወይስ ለሌላ ነገር ነው የምጠቅመው፣ የምለው ከነ ጥቅሙ ምን አይነት መድኃኒት ሲያመጡልኝ እንደነበረ አሳያቸዋለሁ። ምክንያቱም ምንድን ነው ከመጣልኝ ከተጠቀምኩት በኋላ ብዙ ጉዳት ከደረሰኝ በኋላ ነው ዩቱብ ገብቼ ያየሁት ምን አይነት ጥቅም እንዳለው። መጀመሪያ ያው ፊቴ እንደተበላሸ ያመጡልኝ መድኃኒት አሳያችኋለሁ። ብዙ መድኃኒት ነው ያለው። በነገራችን ላይ ያው ብዙ መድኃኒት ነው ያለው ያመጡልኝ። ነገር ግን መጀመሪያ ፊቴ ምች እንደመታኝ ያመጡልኝ መድኃኒት ላሳያችሁ። ይህ ነው ማለት ነው። ይህ መድኃኒት ደግሞ ጥቅሙን ስነግራችሁ ምን መሰላችሁ፣ ይህ መድኃኒት የምትጠቀሙት እሳት ስበላችሁ የፈላ ውሃ ስፈሳችሁ፣ ብቻ ነው የምትጠቀሙት እንጂ ለማድያት ለጠቋቁር ነገሮች አይሆንም። አንዳንድ ሰው ሊጠቀመው ይችላል፣ ነገር ግን ጉዳቱ ይብሳል። ሁለተኛ አመጡልኝ መድኃኒት ደግሞ ምን መሰላችሁ፣ እልካ ነው። እልካ የሚባለው ይ በደንብ አይታይም። መብራት ነው መሰለኝ። ይህ ነበር ያመጡልኝ። የዚህ ጥቅም ደግሞ ምን መሰላችሁ ሀሰስ ያለባችሁ ሰዎች ብቻ ነው የምትጠቀሙት። ሀሰስ ያለው ሰው የሚያሳካችሁ ቦታ መቀባት ነው፣ ከዛ ደግሞ ጠዋት በደንብ መታጠብ ነው እንጂ ለፊት አይሆንም። የምትጠቀመው ሰው ልኖር ይችላል። ነገር ግን እኔ ስጠቀመው በጣም ነው እየባሰብኝ ነው እንጂ እየተወኝ አልመጣም። ነገር ግን የሚያሳካችሁ ከሆነ ያስታግሳል። ዋና ዋና ደግሞ ያው እንዲያመኝ ያደረገኝ መድኃኒት አረቡ ያው ያድናል ብሎ ያመጣልኝ መድኃኒት ይሄ ነው። ቆይ ላሳያችሁ። ምክንያቱ አረቦቹ የሚያመጡላችሁ መድኃኒት ዝም ብላችሁ መድኃኒት ነው ብላችሁ እንዳትጠቀሙ ብዬ ነው። ይህ መድኃኒት ዋናው ፊቴ እንዲበላሽ ያደረገኝ ነው። ከፈለጋችሁ ፎቶ ላይ አስቀምጥላችኋለሁ። ፎቶ አንስቼ ሁሉም በዛ አስቀምጥላችኋለሁ። በጣም ከባድ ነው። የመድኃኒት ፊቴ ተቀብቸው ተኝቼ ጠዋት ስነሳ ፊቴ ያው ውሃ ቆጥሮ ምናምን ልክ ውሃ እንደፈሰሰው ሰው በጣም ነበረ ፊቴ ያው ውሃ በውሃ ሆኖ የነበረው ማለት ነው። በጣም ከባድ መድኃኒት ነው። ያ ሁሉ ያሳየኋችሁ በደንብ ጥንቃቄ አድርጋችሁ ቢያመጡላችሁ እንኳ የምን መድሃኒት ነው ብላችሁ ፊታችሁ ከመቀባት በፊት ዩቱብ ላይ ገብታችሁ ማየት አለባችሁ። ልክ እንደኔ ዝም ብላችሁ መድሃኒት ነው ብላችሁ ብትጠቀሙት እንደኔ ነው የምትጎዱት። በደንብ ተጠንቀቁ። ጥንቃቄ ጥንቃቄ ያስፈልጋል። በተለይ ፊት ላይ የፊት መድሃኒት ነው እያሉ የሚያመጡላችሁ መድሃኒት ጥንቃቄ ማድርጋል። አሁን ደግሞ ማሳያችሁ ፊቴ ላይ ከነበረው ወደዚህ እንድቀየር ያደረገኝ መድኃኒት። ብዙ ሰው ተጠቅሞታል፣ ብዙ ሰዎች ደግሞ ይዳናሉ። እኔ እንግዲህ ከተጠቀምኩት ቢያንስ ሀያ አምስት ቀን ይሆናል። እንደዚህ እንዲሻለኝ ያደረገኝ ሀያ አምስት ቀን ነው። ነገር ግን ያው እስከ መተዋችሁ መጠቀም አለባችሁ። መድኃኒቱ ያው አሳያችኋለሁ፣ በፎቶ እዚያ አስቀምጥላችኋለሁ። እኔ የምጠቀመው መድኃኒት እንደዚህ ነው። ክሬሙ እንደዚህ አይነት ነው። ነገር ግን አይታይም። ይሄ ነጭ ስለሆነ እንትን አለው፣ በላይ ሌላ ሽፋን ነበረው፣ ሽፋኑ ጥዬዋለሁ። ነገር ግን እዛ አስቀምጥላችኋለሁ። ይህ ክረም ስትጠቀሙት መጀመሪያ በዚህ መታጠብ አለባችሁ። ቆይ ላሳያችሁ። ይህ ሳሙና ማለት ነው። በዚህ ሳሙና መጀመሪያ ትታጠባላችሁ። ከታጠባችሁ በኋላ ፊታችሁ ከደረቀ በኋላ ወይ ደሞ በንጹህ ጨርቅ ካደረቃችሁ በኋላ ክረሙ እዛ ያው ጥቁር ጥቁር ያለበት ቦታ መቀባት ነው ከተቀባችሁ ያው ማታ ማታ ነው የምትቀቡት ቢያንስ ለግማሽ ሰዓት ብትቆዩ ችግር የለውም ይሄ መድሀኒት ያው እንደ ሌሎች መድሀኒት አይደለም ሽታውን በጣም አሪፍ ነው እንደነዚህ መድሀኒት እንትን አይደለም እነዚህ መድሀኒቶች በጣም ከባድ ናቸው ፊታችን ላይ በቆዩ ሰዓት በጣም ነው ጉዳት የሚያመጡት ይህ ግን ያው ቢያነስ ከግማሽ ሰዓትም ፊታችን ላይ ተቀብተን ፎቶ እዚህ በደንብ እንታያችሁ እንድትጠልቡ እንድትገዙ እዚህ ላይ አስቀምጥላችኋለሁ። እነዚህ መድሃኒቶች የሚገኙ ሳሙናው እንግዲህ በማንኛው ፋርማሲ ይገኛል። ይህ መድሃኒት ግን ክረሙ ግን የሚገኘው በኦንላይን ወይ ደግሞ የፓኪስታኒ ትላልቅ ሱቆች ምናምን ይገኛል። አጠቃቀሙ እንደነገርኳችሁ ነው። በደንብ በሳሙና ትታጠባላችሁ። በዚህ ሳሙና ከታጠባችሁ በኋላ ማድረቅ ነው። አድርቃችሁ ደግሞ መቀባት ነው። ጥቋቁር ያለበት ቦታ መቀባት ነው። በደንብ ተቀብታችሁ ለግማሽ ሰዓት ችግር የለውም ብዙ ምንም አይነት ጉዳት የለውም። ይሄ እኔ ሞክሬዋለሁ ተቀብቼ ማድሬያለሁ። ምንም አይነት ጉዳት የለውም። እንደሌሎቹ መድኃኒት አይደለም። በጣም በጣም አረፍ መድኃኒት ነው። ሽታው ራሱ እውነቴ ነው ምላችሁ፣ በጣም ምርጥ ሽታ ነው ያለው። እንደ ሌሎቹ አይደለም፣ በጣም ቆንጆ ነው። ከዛ ተቀብታችሁ ለግማሽ ሰዓት ከፈለጋችሁም ከግማሽ ሰዓት በላይ ማድረግ ትችላላችሁ። ምክንያቱም እንደ ሌሎቹ ክረም አይደለም፣ አሪፍ ክረም ነው። ጠዋት ስትንወስድ ደግሞ ድጋሜ በሳሙናው ታጥባችሁ ቴልጅ ካላችሁ ደግሞ ያው በቴልጅ ብታሽቱም ችግር የለውም። ተልጅ በነገራችን ላይ ሁሉም ቀን ፊታችሁ ላይ ማሳጅ ብታደረጉት ችግር የለውም። የተልጅ ራሱ ጥቅም አለው። ሁሌም ጥዋት ስትነሱ በሳሙና ታጥባችሁ ወደ ስራ ስትገቡ በተልጅ ፊታችሁ ማሳጅ ብታደረጉት፣ ማታም በሆኑ ማሳጅ ብታደረጉት በተልጅ አሪፍ ነው። ስለዚህ ያው ያልበራላችሁ ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ስለተከታተላችሁን ከልብ ነው የማመሰግነው። ይህ እንድሰራላችሁ ያስገድደኝ ደግሞ ምንድነው? ያው ብዙ ሰዎች በማርያም ባለ እስቲ አሳየን ስላላችሁኝ ለዛን ያሳያችሁ። ስለተከታተላችሁኝ ከልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። አሁንም ያልገባችሁ ሰዎች ካላችሁ፣ ያልተረዳችሁ ሰዎች ካላችሁ ኮመንት ላይ ጻፉልኝ መልስላችኋለሁ። በደንብ ማወቅ ከፈለጋችሁ ደግሞ የፌስቡክ ስሜ ያስቀምጥላችኋለሁ በዛ ገብታችሁ ጠይቁኝ። እንግዲህ ያው እንደምታዩት ነው የኔ ፊት እዚህ ላይ ካለው ፎቶ እና ያሁኑ እንዴት እንደሆነ እዩት። እንደምታዩት ነው ፈጣሪ ይመስገን። አሪፍ ነው መድኃኒቱ፣ ያው ቆንጆ ነው ማለት ነው። እኔ ወድጄዋለሁ። ቢያንስ ለአንድ ወር በተከታታይ ጊዜ ሞክሩት። ለአንድ ወር ሞክራችሁ ያው ካልዳናችሁ ደግሞ ሌላ አይነት በህክምና ሄዳችሁ ተመርምራችሁ መጠቀም ትችላላችሁ። ነገር ግን ጥንቃቄ አድርጉ እባካችሁ። ምግብ የምትሰሩ ቤት ወንድሞችን እህታችሁ ማስክ እያደረጋችሁ ምናምን ብትሰሩ ከዛ ደግሞ ያው ፊታችሁ ምግብ ቤት ቆይታችሁ ምግብ እየሰራችሁ ቆይታችሁ ወደ ፀሐይ አለማውጣት እነዚህ አዳዲስ ምግብ እና ሻይ ጋዋ ስራ የገባችሁ ሰዎች ደግሞ ፊታችሁ ልክ እንደኛ ከመውጣቱ በፊት በጣም ጥንቃቄ አድርጉ። አሁን ቪዲዮም እየረዘመ ስለሆነ፣ አሁን ሙቆት ላይ ነው ያለሁት፣ መቆየብ ስለሌለው ያለሁበት ቦታ፣ ስለተከታተላችሁን ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ወዳችኋለሁ። ቻው